አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው ጦርነት ነው እየተካሄደ ያለው አሁን ይሄ እንግዲህ አተናተኑ ነው የሚለያየው ግጭት ምንድን ነው ውጊያ ምንድን ነው ጦርነት ምንድን ነው ጦርነት አጠቃላይ የፖለቲካም የዲፕሎማሲም ውጊያዎችም አጠቃሎ የሚይዝ ሰፊ አውድ ያለው ነገር ነው። ውጊያ የምንለው ቢያንስ ያቻ የሁለትዮሽ ወይም ሰርድ ፓርቲ የምንለው የሶስትም ሊሆን ይችላል ኃይሎች የሚያደርጉት ያለማቋረጥ ውጊያዎች አሉ። የሚመጣጠን ኃይል መሆን መቻል አለበት ማለት ነው። ግጭት ግን በቃ ልትጋጭ ትችላለህ። አንተም አላቅምህም ሆነ ምናምን በየትኛውም ጊዜ አመጾች ሊነሱ ግጭቶች ሊነሱ ይችላሉ። አማራ ክልል እየተከናወነ ያለው እሱ ነው። ግጭት የምንለው ምንድን ነው? አዎ በግጭት መልክ ነው የሚቀመጠው። አሁን ለምሳሌ መገለጫው ምንድን ነው መሰለህ ከሆነ በረሃ ተነስቶ መቶ? ተቆጣጠር ነው ምናምን ሲባል ሰምተህ ከሆነ ማለት ነው። እከሌን ከተማ ያዝ ነው ምናምን እዛው ቀበሌ አንድ ተነስተው ቀበሌ ሁለት ያለን ነገር ከዛው ሰፈር ተነስተ ሰፈርክን አምጽ ስለ ያስክ ብቻ በውጊያ መከላከያን ወይ አሸንፈ ወይ ያለውን ኃይል ደምስሰህ እንደ ተቆጣጠር ካድርገህ ሀክት ማድረግ የለብህም። እንደሱ አይነት ነገር አይደለም፣ የሚመጣጠን ነገርም የለም። ይሄ አዎ የሚመጣጠንም ኃይል የለም። መከላከያን በዛ ደረጃ ቻሌንጅ የሚያደርግ የለም። ጉዳት አልደረሰም በመከላከያ ሰራዊታችን አይደለም። በግጭቱን በኋላ እንመጣበታለን። ግን አሁንም እዚቹ ላይ ለምሳሌ ሕገ መንግስታዊ ከሆኑ ጉዳዮችም በሎጂክም እንመልከተው። ለምሳሌ እርስዎ ግጭት ነው ይሉኛል፣ ግን መከላከያ ነው የገባው ዞሮ ዞሮ በአስቸኳይ ጊዜ አዋጅም። ነገር ግን ሕገ መንግስታዊ በሆነ ኢሹ ብንነሳ ግጭት የሚሊሻ ስራና የፖሊስ ስራ ነው መከላከያ ምን ያደርጋል? አንድ ስለዚህ ጦርነት ነው ወደሚል አቅጣጫ ሁለተኛ እርስዎ እንዳሉት የህዝብ ውይይታውን እየተደረገ ነው በተገኘ ውጤት ኢኔሴንስ ጉዳዩ የጥቂት ሽፍቶችና እርስዎ የሚሏቸው ታጣቂዎች ሳይሆን የህዝብ መሆኑን ያመላክታል። ምክንያቱም ከህዝብ ጋር መወያየትን ምን አመጣው? ከታጣቂዎቹ ጋር እንጂ ከህዝብ ጋር እስከተወያያችሁ ድረስ የህዝብም እጅ አለበት ህዝቡም ነው አጠቃላይ የተቆጣ ወደሚል የሚወስደን። ሁለተኛ ለአንድ የመንደር ሽፍታ የአስቸኳይ ጊዜ አዋጅን የሚያህል ድረስ መሄድን ምን አመጣው? አስቸኳይ ጊዜ አዋጅ ሲታወጅ እዚህ በጣም ውክቢያ ውስጥ ስትሆኑ፣ አጠቃላይ እንዲህ ማህበራዊ ሚዲያውን ምናምን ስናይ ያ ሁሉ መቼም ጥቂቶች የሚያሰራጩት ሊሆን እንደማይችል ስለሚገመት እንደገና ደግሞ ቀደም ሲል ያው ጥያቄያቸውን በጉልበት ለማስፈጸም የሚል ነገር አንስተውልኝ ተልዕኮ ወስዳችኋል፣ ምናምን ነገር ግን እርሱ ማለት ተመጣጣኝ ኃይልም አይደለም የሚል ነገር ስላነሱልኝ እና ተመጣጣኝ ኃይል ካልሆነ ምንድን ነው ጠቅላላ ነገሩን በ24 ሰዓት፣ በአንድ ሳምንት ውስጥ ጨርሳችሁ ሰው ወደ ስራው የማይገባው እስከ ዛሬ ድረስ እነዚህን የጥቂት ታጣቂ ኃይሎች ከሆነ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ ካልሆነ ግን ወይም እነሱን ማንበርከክ የሚችል ሰራዊት የለንም ወይም ከጥቂቶች በላይ ነው ነገሩ ወደሚያስብላ አቅጣጫ ስለሚወስድ ግጭት የሚለው ድምዳሜ ያስኬዳል ወይ? አሁን እንግዲህ ምንድን ነው እንደ እያተናተኑ ነው። በፕሮፓጋንዳው መስክ ካየም ሰፋ አድርገን ልናየው እንችላለን። ምንድን ነው በፕሮፓጋንዳ ሰለባ የሚሆን የህብረተሰብ ክፍል የለም። እነዚህ ታጣቂዎች በህብረተሰቡ ውስጥ ሰግስገው አይገቡም ማለት አይደለም። ሲጀመር አሸባሪም እነዚህ የታጠቁ ሀይልም ሌባም ራሱ የሚደበቀው በህዝብ ውስጥ ነው። ለዚህ ማስፈጸሚያ የሆን ዘንድ የተለያዩ ውዥንብሮች ይነዛል። ቀጥታ በሆነም ህዝቡን በማደናገርም በሚዲያዎቻቸውም የተለያዩ ውዥንብሮች ይነዛሉ ማለት ነው። ስለዚህ ስራው በእኛ እሳቤ በአጭር ጊዜ ውስጥ የተጠናቀቀ ነው። አጭርን ንጽጽር ስለሆነ ማለት ነው። ከነበረው ስጋት አይ ኔበር ተጠናቋል፣ አይደለም። ከነበረው ስጋት መቅረፍ የተቻለበት ሁኔታ ቀላል ነገር አይደለም። የነበረው ነገር ምንም አይነት እንቅስቃሴ እንዳይደረግ መንገዶች ተዘጋግተው ህብረተሰቡ፣ የመንግስት ተቋማት ተዘግተው፣ የግል ተቋማት ተዘግቶ፣ አውሮፕላን በረራ ያቆመበት በጣም በርካታ ጥፋቶች የጠፉበት ሁኔታ ነው ያለው። አሁን ወደ ውይይት አንጻራዊ የሆነ ሰላም ተገንቷል ማለት ነው። በአጭር ጊዜ ውስጥ የምንለው እሱን ይሄ ኃይል ከህዝብ ነው የተደበቀው። ይሄ ኃይል ከህዝብ አውጥተህ ለመምታት መከላከያ ይችላል፣ ምንም ጥያቄ የለውም። ግን ደግሞ እነዚህ በስርዓት ህዝቡን አሳምነህ በሰላም ከገባ በሰላም በሰላም ካልገባ እንዴት ለይቼ እመተዋለሁ የሚል ደግሞ የራሱ ጥበብ ያስፈልገዋል ማለት ነው። እሱን ለማድረግ መከላከያ አቅም አለው፣ ያደርገዋል። የጊዜ ጉዳይ ነው እንጂ ከማድረግ ወደኋላ አይልም ማለት ነው። ስለዚህ ውጤቱ የሚታይ የሚነበው ውጤት ነው። ይሄንን ተከታትለን መኮትኮት ማሳደግ፣ ወደ ዘላቂ ሰላም ማምጣት ደግሞ ከመከላከያ ውጭ ያለ ኃይል የሚሰራው ነው ማለት ነው። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ይሄ በዋነኛነት የመንግስት ጉዳይ ነው። አስቸኳይ ጊዜ አዋጅን የሚያወጣው አካል ጉዳይ ነው። የመከላከያ ጉዳይ ከተቀመጠልን ህግ አንደኛው አዎ የሀገር ሉዓላዊነትን ከማስከበር በተጨማሪ በአስቸኳይ ጊዜዋች ሲታዘዝ ይፈጽማል። ታዘናል፣ እንፈጽማለን። ፍጻሜያችንም በጣም ውጤታማ የሆነ እኮ ነገሩን የምለው መታዘዛችሁን ልክ ነው። በህዝብ የተመረጠን መንግስት ማገልገላችሁ ተገቢነት ያለውና ተጠየቃዊ ነው። ያም ሆኖ ግን እርስዎ በሚሉት ደረጃ ሳይሆን መንግስት አስቸኳይ ጊዜ አዋጅ አውጥቶ ይህን ስምሪት ሲሰጣችሁ እናንተ እንደምትሉት ተልእኮ ለቀላል ስራ አይደለም። ወይም እንደምታሳንሱት የግጭትና የጥቂት ታጣቂዎች ጉዳይ ነው ብሎ መደምደም ይቻላል ወይ? ነገሮቹ የሚያሳዩት ሚዲያው የሚያሳየው አሁን እኔና እርስዎን የሚመለከተንም ማህበረሰብ እኮ ሊታዘበን ይችላል። ምክንያቱም ግጭት ነው ወይ? አሁን በየምን ምን ሰማው ስልኩ፣ ዛሬ የኢንፎርሜሽን ቴክኖሎጂ ዘመን ነው እና ሁኔታዎቹ ግጭትን የሚያሳዩ ናቸው ወይ? ከዚያ ከፍ ያለ ነገር አይደለም ወይ? አንደኛ ቀደም እንዳልኩት ነው፣ ግጭት ቢሆን በአንድ ጊዜ ታረጉት ነበር። ሁለተኛውንም ቅድም ምንድነው የሚሉኝ ህዝብ ውስጥ የተደበቀ አካል። በነገራችን ላይ እኔ እርሶ ቤት ልደበቅ ስመጣ የርሶ ፈቃድ ያስፈልገኛል። ስለዚህ ይሄ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለው። ያ አካል ደግሞ ሲደብቀው የዚህ የታጠቀ ኃይል አጀንዳ የኔም አጀንዳ ነው ብሎ ነው የሚል። ይሄ ይሄ አመክንዮው ነው። ስለዚህ እንደሱ ማሰብ እና እውነታውን ተነጋግሮ ወደ መፍትሄው መምጣት ነው። አሁን ምንድን ነው እኔ የምመልሰው ከፖለቲካ፣ ከማህበራዊ ጉዳይ ወይም ደግሞ ኖርማሊ ዲፕሎማሲ ምናምን አይደለም፣ ከወታደራዊ ጉዳይ። ወታደራዊ ጉዳይ ግጭት ምንድን ነው? አመጽ ምንድን ነው? ውጊያ ምንድን ነው? ጦርነት ምንድን ነው? እሱ ነው። አሁን ፖለቲከኛው ሲያስበው እንዴት ያስበው ይሆን? እኔ ስለ እሱ መጨነቅ የለብኝም ማለት ነው። አሁንኛ ውጊያ የምንለው በተመጣጣኝ ኃይል የሚደረግ እንቅስቃሴ ነው። ተመጣጣኝ ራሱ ንጽጽር አለ። አሁን ለምሳሌ ሽምቅ የሚባለው ነገር በመጀመሪያ ሸማቂ ኃይል አለ አይደል? በደፈጣ ውጊያ ያከናውናል። ከዛ ያቻነት ስሜት ይኖረዋል። ከዛ ኦቨርላፕ አድርጎ ደግሞ ኃይሉን ወደ አሸናፊነት ወደ አጥቂነት ይመለሳል። እነዚህም የራሳቸው ደረጃዎች አሉ። እኔ የምመልሰው ምንድን ነው፣ አሁን ባለ ሁኔታ መንገድ መዝጋቱን ከምን ጋር ልታያይዘው ትችላለህ? ከውጊያ ካመጽጋራ ነው የሚያዘው አደለ? ይሄንን ይሄ ኃይል በሚዲያ በመታለል በተለያየ ነገር ህብረተሰቡን በማታለል እነዚህ አይነት ዥንብር በመንዛት የሚያደርገው እንቅስቃሴ አለ። ምንም ጥያቄ የለው። መከላከያ ናቸውን ውጊያ ከመዋጋት ጦርነት አጠቃላይ ነገር ከማድረግ ጋር ግን እንደሱ አደለም ያለው። ግን አንዳንድ ጊዜ እናንተ ደግሞ በህዝብ የተመረጠን መንግስት አገልጋይ እንደመሆናችሁ መጠን በህዝብ የተመረጠ መንግስት ደግሞ ለሚቀርብለት ተደጋጋሚና ሰላማዊ ጥያቄዎች መልስ እየሰጠ ባልሄደ ቁጥር ልክ ሰው ገንፍሎ ወጥቶ ጥያቄውን ሲያነሳ በዚህ መልክ በሰላም ጠይቅ አጠይቅ ሰጥ አገባ ውስጥ መግባት ሰራዊቱን ዋጋ ያስከፍለውም ወይ? ሁለተኛ የታጠቀ ኃይል አሁንም ግልጽ ያልሆነልንና በተለያየ መልኩ እኔም ተምታቶብኛል። አማራ ሆኖ ያልታጠቃለ ወይ? ለምሳሌ አንዳንዶች ሲያነሱ አማራ መሳሪያ ባህሉ ነው ወይም መታጠቅ ማለት ሽጉጥን፣ ምን ምን መሳሪያን ያካትታል የሚለው መለየት አለበት። ሁለተኛ ባለፈው በትግራዩ ጦርነት ጊዜ ሁሉም አመራር ተነስቶ በሚዲያ በግላጭ ሲለው የነበረ ነው። መሳሪያውን ነጥቀህ የግልህ አድርገው ባርከን ሰተንሃል የሚል አቅጣጫ ተይዞ ሲሰራ ነበረ። ስለዚህ እንግዲህ ባርካችሁ የሰጣችሁትንም ወይም እናንተ የምታገለግሉት መንግስት ባርኮ የሰጠውን መሳሪያ ይዟል። እንዴት ለይታችሁ ነው አሁን የታጠቀ ያልታጠቀ የሚለውን እንትን ምትሉት? ጥሩ ጥያቄ ነው። እኛ ምንድን ነው የታጠቀን ስንል በኃይል ፍላጎቱን ሊያሳካ የሚችል አርሶ አደር ታጠቀና፣ በኃይል መጥቶ መንግስትን ተቆጣጠሬ እንደዚህ አድርጌ እገለብጣለሁ አይደለም። አርብቶ አደሩ ታጥቋል፣ ምንም ጥያቄ የለውም፣ ከብቶቹን ንብረቱን የሚጠብቅበት አንዳንዱም፣ እንዳልከው ባህል ራሱ አጠያይቂ ነገር ነው። አማራ ባህሉ ነው ምናምን የሚለው ነገር ራሱ ይሄ ነው አንደኛው መስተካከል ያለበት ነገር። የእሳው እንደ ጌጥ እንደ ክብር ያየዋል ምን ይለዋል። ምንም ጥያቄ የለውም። ሌላው ህብረተሰብ አፋሩን ብትሄድ ምንም ብትሄድ እንደሱ ነገር አለ። ታጥቆ የሚንቀሳቀስ ኃይል አለ። ግን እኛ እንደ ወታደር መቼ ነው ክላሽን የተፈበረከው? መቼ ነው ይሄ ሁሉ የጦር መሳሪያ የመጣው? ባህል ነው እየተባለ አንዳንድ ባህላዊ ጨዋታችን ነው ባህል ነው እንደዚህ የሚለው ነገር እራሱ መታረምና መስተካከል ያለበት ነገር ነው። ስለዚህ የታጠቀ ኃይል ስንል ታጥቆ መንግስትን በኃይል ለመገልበጥ የሚደረግ እንቅስቃሴ መንግስት፣ ፌዴራል መንግስት ሊሆን ይችላል፣ የክልል መንግስት ሊሆን ይችላል። ህዝቡ የመረጠው መንግስት በኃይል በንግግር እኮ ማስወገድ ምን ማለት በምርጫ እንዲህ ማድረግ ምናምን ይቻላል። በኃይል በጉልበት ታጥቆ ተደራጅቶ ፍላጎቱን ለማሳካት የሚመጣውን ኃይል ነው እነሱ እያልን ያለ ነው። አሁን እንደውም ጥሩ የሆነ የግሪን ሌጋሲ ወቅት ላይ ነን። ተቋማችሁ ራሱ በዚያ ደረጃ ያምራል። አዲስ አበባን በተመሳሳይ በተለያየ መልኩ መዋቢያ ስፍራዎች እየተሰሩ ነው። ነገር ግን የታለ የሰራዊቶቻችን፣ ለኢትዮጵያ መስዋዕትነት የከፈሉ ሰራዊቶቻችን መካነ መቃብር የታለ ስም ዝርዝራቸው ምን ማለት ነው ይሄ? የሚል ጥያቄ አንስቶ እንደውም ይሄ ጥያቄና ይሄ አደራ ለጋዜጠኞችና ለታሪክ ተመራማሪዎች ተዋለው ስላለ፣ እኔ የመጀመሪያው አደራ ተወጪ ልሆንና ይህን ጥያቄ ላቅረብ። የት አለ መካነ መቃብር ስፍራቸው? በጣም ጥሩ ነው። ምንድን ነው በእኛ ኖርማሌ መተዳደሪያ ደንባችን ላይ አንድ ሰራዊት በሚሰዋበት ጊዜ ግንባር እንዴት ነው ቀብሩ መፈጸም ያለበት የሚል ኖርማሌ አለን። ስርአት እንደገና በየደረጃው ቀብሩ እንዴት ይፈጸማል የሚል አለ። እሱ አጠቃላይ ከባህላችን ጋራ ምንም ሃይማኖት ጋር ታይቶ መሰራት ያለበት ወደፊት ስራ ነው ያልከው ነገር ምንም ጥያቄ የለው። አንድ ቦታ ላይ መካነ መቃብር ስምን ዘርዝረ ምን ብለህ ከሃይማኖት ከምን ከባህል ከምን ይፈቅድልናል ወይ ከሌሎቹ ስላየን ይሄ ታይቶ ተጠንቶ መደረግ መቻል አለበት። ክብር መስጠት አለብን። የስ ምንም ጥያቄ የለው። ወታደር ከዚህ በላይ መከበር መቻል አለበት። የማህበረሰብ ንቃተ ሌና እያደገ በሚሄድበት ጊዜ ከዚህ በላይ ዋጋ የሚከፍል ሰው እንዲመጣ ወጣት እንዲመጣ መከባበር መቻል አለብን ይሄ ምንም ጥያቄ የለው አሁን እሱ ነው የተገላቢጦሽ ሲሆን ይሄ መካነ መቃብር ያልከው ምናምን ነገር በውጭ የምናየው ይቅርና እንደ በሌ ብላችን ጀግናን በሚያከብርበት ስታንዳርድ መች ሆነን አሁን እየሆነ ያለ እኮ ሰራዊቱ ጋር የሚያላትሙት ወጣት ልንገር ካለ ደሞዝ የሚፋለም ነው ይሉታል ካለ ምናምን የሚፋለም አንተስ አንተስ በምንድን ነው እየተዳደርክ ያለው እሱ ሲሰዋ፣ እሱ ሲሞት እናት አባት ወይ ብለው ነው የሚቀር። ልጅ ካለው ወይ ብሎ ነው የሚቀር ምንም መጦሪያ ሳይኖራቸው ያዋጉሃል። አንተስ እንደሱ ነው ወይ? ውጪው ነው የምታዋገው የዩቲዩብ ብርህ ላይ ትከፍላለህ ወይ? ለተሰዉት ታመጣለህ ወይ? ትከፍላቸዋለህ፣ ትሰጣቸዋለህ። እንዲያው የሚያፋልሙትን ወጣት፣ የሚያነሳሱትን ወጣት ምትሉትን ልንገሩት። በጣም ቀላል የምር ከሆነ የምር በመከላከያው የሚመካ መንግሥትም ካለን ለምሳሌ ለሟች ሰራዊት